ያለውን እኮ ለመናገር ቸግሮኝ ነው። እንደዚህ እንደዚህ ቢደረግ ምንድን ነው ኖሩ፣ ይላል ብድግ ብሎ መነኮሳት ቢያገቡ ምን ችግር አለ፣ ይላል እግዚአብሔር ቸር ነው ይላል። አሁን እንደዚህ የሚል ሰው ተነስቷል። አሁን እግዚአብሔር ቸር ነው፣ አረ እናንተ ነው የምታጋነኑት እንጂ እሱ ቸር ነው፣ ሁሉን ያውቃል። እንደዚህ ያለ ጥቅስ ደግሞ ሁለት ጥቅስ አያጣም። የሚገርማችሁ ይላል እንዲህንንስ ልናገረው እናገረው ይሻለኛል። አሁን ለሴቶች ለማሀወዎች ይሄዱና አንዳንዱ መነኩስ የራሱ አይጣል አይደረስ ነው። ምናባቱን ልናገር እንጂ ህዶ ፍትሐ ነገሥት እኮ ድሮ ድሮ ጳጳሳትም ያገቡ ነበር ይላል። እውነት አይምሰልሽም ወይ ይላታል። ይህ ነገር እውነት ይሆን እንዴ ትላለችም ወይ ደግሞ እንደ ድረስ ይህ ነገር እውነት ሊሆን ይችል ይሆናል አንቀጽ የኒያል ቁጥር ይኒያል ለከይሰጠ ቢባል ሙንቱ ለክፉ ሰው ለክፉ ነገር ይራቀቃሉ፣ ይላል ሌላ ጥቅስ እኮ አያውቅም። ፍትሐ ነገሥት አብይ ጾም መቼ ነው የሚገባ ብትሉት አይነግራችሁም። ይችን ግን መዝግቦ መዝግቦ በደንብ በማስታወሻ አራቆ ከነ ቁጥሯ ገጽ ዘጠኝ መቶ ላይ ይው ተመልከች፣ አላመንሽኝ፣ ይው ስልኬ ላልልሽ እንዲሁም ላሳይሽ፣ እንደዚህ የሚል እንዴት ነው እንደዚህ የሚለው አንድ ሰው ሚስት ካገባ በኋላ ሁለተኛ ሚስት ማግባት ይችላል። ይችላል ወይ አይችልም? ለመነኩሴ ቆቡ ሚስቱ ናት፣ ሙሽራው ናት። ሁለተኛ ሚስት እሷን ፈቶ ማግባት ይችላል አይችልም? ለአንዲት እማሆይ ቆቧ ባሏ ነው፣ የክርስቶስ ሙሽርነት ነው። ያን መፍታት ይቻላል አይቻልም? ታዲያ ይህንን ምን ምን ምንድን ነው የሚያስብለው? እግዚአብሔር ቸር ነው። ስንቶቹን እነ ሙሴ ጸሊምን አታውቂም እንዴ? ፊልክሱስ ላይ ተመልከችው። አሁን ሙሴ ጸልይ እንዴት ያለውን በት የመሰለ ይችላል። ለ የጠፉ ሰዎች እኮ ለመነሻ የተቀመጡ እንጂ ለመጥፊያ የተጻፉ አይደሉም። እስካሁን ሁነህ ከሆነ ትድናለህ። እንግዲህም ቢሆን ዲያብሎስ አድጦህ ጠምዶ ከጣለህም ብትነሳ ትደርሳለህ ለማለት ነው እንጂ አቅዶ ኃጢአት ለመስራት ነው አይደለም። ኢተወስክ ኃጢአተ በዲባ ኃጢአት እንዘ ትብል መሐሪ ውእቱ እግዚአብሔር። ሲራክ ምዕራፍ አምስት ላይ እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትጨምር። እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትጨምር ይላል። ለመመለስ እንጂ ለመጥፋት የእግዚአብሔር ቸርነት አይጠቀስም። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ዲያብሎስ ዓለምን የሚያታልለው በምን እንደሆነ ታውቃላችሁ? እግዚአብሔር ምንድን ነው በማለት ነው። ቸር ነው፣ ቸር ነው። አዎ ቸር ነው፣ ግን ምንድን ነው ጠቀሄል። እግዚአብሔር ለእስራኤል አለና ለሩቱ አለ። ልብ ጨመረበት ዳዊት። እግዚአብሔር ለእስራኤል እጅግ ቸር ነው አለ ሰይ ስንል፣ ያው ግን ያልኳችሁ ግን ልባቸው ለቀና ነው ብሎ ማ አይጨመረበት ማለት ነው ቸር ነው እያል በመመለስ በመፍራት ላዳጠን ነገር ነው እንጂ ምርኩዝ የምናረገው አውቀን ለመጥፋት መሆን አለበት። አውቀን ለመጥፋት እግዚአብሔር ይጠቀሳል አይጠቀስም። አውቀን ለመጥፋት ጠፍተን ቢሆን ለመመለስ እግዚአብሔር ቸር ነው። እውነቴ ነው፣ እግዚአብሔር ቸር ነው። የቱንም ያህል ብንጠፋ እግዚአብሔር ቸር ነው። አውቀን ለመጥፋት ግን እግዚአብሔር ቸር ነው አልልም። እኔ እንዴ ኢታምሩኑ ከመሳሃይሉ ለእግዚአብሔር ኪያከ ያገርርህ ሀበ ንስሐ የእግዚአብሔር ቸርነቱ አንተን ወደ ንስሐ እንደሚመራ እንዲመራ አታውቅም? ምን ሮሜ ምዕራፍ ሁለት ላይ ቅዱስ ጳውሎስ ሲናገር የእግዚአብሔር ቸርነት አንተን ወደ ንስሐ እንዲመራ አታውቅም ምን? የእግዚአብሔር ቸርነት የተሰጠው ለንስሐ እንጂ ለኃጢአት አይደለም። ቸርነቱን እየጠቀሱ መበደል የይቅርታ ዘመን አትስጠኝ ማለት ነው። የመመለስ ዘመን እንሳኝ ማለት ነው። ይሄ ማለት ጠቅሶ መጥፋት ጠቅሶ ይነሳል እንጂ ጠቅሶ አይጠፉም። ከወደቁ በኋላ ጠቅሶ ይነሱታል እንጂ እየጠቀሱ መጥፋት ግን ፈሊጣ አይደለም። እንዲያውም ይፈልጣል። ይፈልጥ ማህበ እግዚአብሔር ማለት ነው። እግዚአብሔር ይለያል። ይሄን ነው አላችሁ የላችሁም። እግዚአብሔር ከሁላችን ጋር ይሆን። ስለዚህ እግዚአብሔር ቸር ነው እያልኩ ሁለተኛው ሁለተኛው ዲያብሎስ ሰዎችን የሚያታልልበት አንዱ መንገድ ምንድን ነው? እግዚአብሔር ጨካኝ ነው። እስኪ ባሉ፣ ደግሞ ይሄኛው ደግሞ ይሄም የዲያብሎስ ጥቅስ እኮ ነው፣ ያኛውም የዲያብሎስ ጥቅስ ነው። በተሳሳተ መንገድ እግዚአብሔር ቸር ነው ማለት ሕዝብ እንዲበድል እንዲቀልድ። አሁን ምንድን ነው የሚደረው? ለሰራኸው ስራ ሁሉ ኢየሱስ ዋስትና ነው ለሁሉም እንደ ስራው እከፍለዋለሁ ብሏል። ገላትያ ምዕራፍ ስድስት ላይ ሲናገር ቅዱስ ጳውሎስ፣ ወኩሉ ወኩሉ ጾሮ ይጸውር፣ ሰው ሁሉ የየራሱን ሸክም ይሸከማል። እስኪ በሉ የየራሱን ሸክም ምን ይላል? ይሸከማል፣ ይሸከማል፣ አምኖም ቢሆን ይሄ ነው። ቅዱስ ጴጥሮስ ሲጨምርበት ሳ ለመላእክትስ እንኳን እንዳራራላቸው ታውቃላችሁ ይላል፣ በእግዚአብሔር ቸርነት አመካይተ እንዳንጠፋ ነው። አሁን ሁለተኛ ደግሞ ምንድን ነው የሚያስብለን ብያቸዋለሁ እግዚአብሔር አንተ እንግዲህ አትረባም እንዴ ስንት ቀን ነው የምትናዘዘው ደግሞ ከፈለገ ደግሞ ምን ይላል ደግመህ እንዲ ከእናያ ሰውዬ ፊት ልትሄድ ነው ይላል ደግሞ ንስሐ አባቱን ማለት እንዲ አታፍርም ወይ ኦሆ ነገ ከክርስቶስ ፊት ራቁቴን ከምቆምኔስ መቶ ጊዜ የበሳቸው ፊት ብዋረድ ይሻለኛል እስከ መቼ ድረስ ነው እየመጣው ለሰው? አሁንስ እንኳን አጥያቱ ለእርሰ መናዘዝም ሰልችቶኛል፣ አይደል ያለ አንዱ መጥቶ ፊሊክሲዩስ ላይ እስከ ዓመት በድር ሞትን በንስሐ እስከምትቀድመው ድረስ ወደ እኔ ስትመጣ ኑር አሉት። ና ዝም ብለህ ችግሬን ሞትን በንስሐ እስከምትቀድመው ዝም ብለህ እየበደልክ ና አሉት። አልመለስላቸው ቢል ምን አሉ? እየበደልክ ሁልጊዜ ና ብለውታል። መጨረሻ ላይ እንደተነሳ ትቀራለህ ነው። ስለዚህ ዚያር ጨር ነው፣ እዚያ የጨካኝ ነው፣ ግን አረቸር ነው ስንቶችን ሲያነሳቸው አውጣ እናውቀዋለን። በእውነቱ ማለት ነው። እንደ ወርቅን ከጭቃ አውጥተው ለዘውድነት እንደሚያበቁት ቅዱስ ጴጥሮስን ከኃጢአት ጭቃ ወልውሎ ርዕሰ ሐዋርያት አላደረገው አድርጎታል። ከዚህ በላይ ምን ምልክት ሊኖረን ይችላል? ዘማዊቷን እኮ የሐዋርያት ሰባኪን ያደረጋል። ማርያም ባለሽቶ አምድ ነው የምትባለው መሰላችሁ? የሐዋርያት ሐዋርያዊ ትባላለች። ምን ማለት መሰላችሁ? ለሐዋርያት ምን የሆነቻቸው ማለት ነው ሐዋርያ የሆነቻቸው ማለት ነው። ምን ማለት ነው? ሐዋርያ የሆነቻቸው ማለት ተነስቷል ብላ የነገረቻቸው ማንናት ነው። የንስሐን ክብር ለማሳየት መድኃኔ ዓለም ዘማዊቷን፣ ሰባት ጋኔን ያወጣላትን የትንሣኤውን ብሥራት እሷ እንድትናገረው አደረገ። ምህረቱን ለመግለጥ ነው። ለዚህ ነው ማሪሳቅ ምንድን ነው የሚለው እየዞርክ ምን ተናገር ነው የሚለው ኩን ሰባኬ ዋዋዴ ለሳሂል እግዚአብሔር ለእግዚአብሔር ይቅርታና ቸርነት ሰባኪሁን ይላል ለምን ሰባኪሁን ነው የሚለው እግዚአብሔርን ቸርነት እየዞርክ እንደ እየዝ ወርክ እግዚአብሔር ቸር ነው ብለን በቅድሙ መንገድ አይደለም እግዚአብሔር ቸር ነው ባልክ እየዞርክ እግዚአብሔር ቸር ነው እግዚአብሔር ቸር ነው ብለህ ለሰው ሁሉ ንገረው እንዴ ማስረጃው ምንድን ምንድነው ቢሉሳ እግዚአብሔር ቸር ነው ጣሙ ወታ አይምሩ ከመ ኄር እግዚአብሔር እኔ አውቀዋለሁ እኔን ሲታገሰኝ አውቀዋለሁ ብለህ ነገር ነው እኮ። እኔን ሲታገሰኝ አውቀዋለሁ፣ ምልክቱ እኔ ነኝ። ቅዱስ ጳውሎስ ታውቃላችሁ፣ ጢሞቴዎስ መልክት ላይ ሲናገር የሀጣን መጀመሪያቸው የመሆን እኔን ይቅር ያለኝ እግዚአብሔር አለ የሚለው የሀጣን መጀመሪያቸው የመሆን እኔ በኩር መሆን ነው የሚለው ስለዚህ፣ እግዚአብሔር ሰው እግዚአብሔር ቸር ለመሆኑ ማስረጃ ቢጠይቅህ የራስህን ጉድ ታውቃለህና እኔን ችሏልና እግዚአብሔር ቸር ነው፣ ኑ ቅረቡ ይምራችኋል ብለህ ነገራቸው ነው። ይሄንን ኒቆዲሞስ በጨለማው ጊዜ መምጣቱ ምን ለማለት ይመስላችኋል? የቱንም ያህል ኃጢአት ጨለማውስ ብትሆኑ እግዚአብሔር ምን አይላችሁም ነው፣ አይጸየፋችሁም። ወደ እግዚአብሔር ነው ቅረቡ፣ ሀቤሁ አቤት ወደ እሱ ቅረቡ ያበራላችኋል እንጂ ወይተሀፈር ገጽ ክቡ አሳፍሩ፣ አይመልሳቸውም። ወግድ አንተ ኃጢአተኛ በደለኛ ውጣ አይለውም። እየሰድዶ እያወጸው አፋ ለዘመጽሀቤ ወደኔ የመጣውን አስወጥቼ አልሰደውም። ቤተ ክርስቲያን የመጽናኛ የመረጋጋት ምንጭ ስለሆነች፣ ምንድነው የምንለው? ባለፈውም ቤተ ጉባኤ ሳስብለው ነበር። እኔ በጣም ስለምወደው ነው ይሄንን ቃል። እግዚአብሔር ጊዜ የማይረዝም ቢሆን የቅዳሴ መምሩን አስነስቼ አስጮህላችሁ ነበር። አስጮህላችሁ ነበር ማለት ኦሆ ቀለሙን እንዲሉ ታደርግ ነበር ነው አማርኛ እኮ መከራ ነው እናንተ። ቀለሙን አሁን ምንድን ነው ጩኸት ነው የሚባል? አሁን መምሩ ቢሆኑ ቅዳሴ መምሩ ያቋቋም የዜማው ምን ያልተማርኩም እንጂ እንደምንሰማው እስቲ ጩኸው ነው የሚባል በለው ለማለት ማለት ነው። እንደዚያ ነው። እሺ። ስለዚህ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ብሎሳ ምን አለ? እይበል ፈላሲ ዘገባ ሃበ እግዚአብሔር ይፈልጠኒኑ እምህዝቡ ይላል። በጣም ደስ ስለሚለኝ ይች እንዲሁን ባስቀደስኩ ቀን ይችን ብሰማት ባታመልጠኝ ደስ ይለኛል። እናንተም እንግዲህ ስሰማት እንድታስታውሱ ምን ማለት መሰላችሁ? እይበል ፈላሲ ዘገባ ሃበ እግዚአብሔር ይፈልጠኒኑ እምህዝቡ። ከኃጢአት ተሰዶ የመጣ የኃጢአት ስደተኛ ሰው ቢኖር እኔ በደለኛ ነኝና ከሚያስቀድሱት ሰዎች ለይቶ ሲወሪ ሰደኝ ይሆን አይበል። በጣም በጣም ልብን ብርታት የሚሰጠው ቃል ማለት ነው። ኢሳይያስ ነው ኔ የተናገረ ጨምሮም ኢሳይያስ ማንም ደረቅ ዛፍ ነኝ አይበል ይላል። ደረቅ ዛፍ ነኝ እይበል፣ ፈላሲ ዘገባ ብሎ ደግሞ ደረቅ ዛፍ ነኝ አትበል ማለት የምግባር ቅጠል የረገፈብኝ ስለሆንኩ ከሳት በቀር ሌላ የሚቆየኝ የለም አትበል፣ እግዚአብሔር ለምልም ካለው ሁሉን ያለመልመዋል። እንደ ተመልከቱ ከቃሉ ጋር ናችሁ ዘያሌ እሎ ለነዳይ ዘያስሮ ለእቡይ ወያሌ እሎ ለነዳይ ያረጥ ባለ ምድር ወያ የብሳ ለባሕር ይለዋል። ቅዱስ ዝጋ ያስጫል ዳሁን ከፍ ያደርገዋል። ትቢተኛውን ዝቅ ያደርገዋል። ኋላ ሳ ደግሞን ያደርገዋል። ባሕሩን ያደርቀዋል። የብሱን ያለመልመዋል። ያረጥ ባለ ምድር ወያ የብሳ ለባሕር ባህሩን ደረቅና አዝመራ ይዘራብ ካለው ይደርቃል። ደረቁን ደግሞ ለምንም ካለው ይለመልማል። አው ውሃውን ለይት ጋባ ማይ ውስጥ ተምላዲ ብሎ ግባ በየወቅ መስኮት አለው ቀጣ ውሃ ይሰማዋል። እግዚአብሔር ለምንም ያለው ይለመልማል። ደረቅ ብንሆንም በሀብተ መንፈስ ቅዱስ ዓለም ልሞ ለፍሬ ያበቃልናል። ደረቅ ብንሆን ባህሩን ያብሳለ ባህሩ ደግሞ ከኮራል ደግሞ ደረቅ ያደረገል እውቀቱንም አሳጥቶ በረከቱንም አሳጥቶ። ያ ስለሆነ እግዚአብሔር ቸር ነው። ይህቱንም ያህል ጨለማ ቢከባችሁ እግዚአብሔር ብርሃኔ ነው በሉ። ሁላችሁም በሉ በሉ፣ እንደዚህ በሉ እንጂ እግዚአብሔር ያበርሊተ በሉ። ምንትኑ ያፈራሃኒ እግዚአብሔር ምእመና ለሕይወቴ ወምንትኑ ያደነግጸኒ እመኒ ጸብዓኒ ተኣይን እይፈራሃኒ ልቤ እስመ በእግዚአብሔር ተወከልኩ እንዲህ አለበት። እግዚአብሔር ብርሃን ነው። አጋንንት በሚያስጨንቁ ጭንቀት አልፈራም። እኔ የሃጢአት ረግረግ እኳን ብቆም መዞ እግሮችን ካለት ላይ ያቆማቸዋል። አውፅአኒ እምጽውር ኣመኣም ወማዘቅተ ህርትምና ወአቀሞን ለእገሬ ውስተኮክ ውስተኮክ ለእገሬ ወደ የሰባት አዲስ ውስጣፈ ምን የሚለው ነቢዩ እግሮችን ባለት ላይ አጽንቶ ያቆማቸዋል። ከረግረግ አውጥቶ ሰው አውጥቶ እግዚአብሔር ዘያረቶን ከመሃየር ለገሬ ይውል መጀመሪያ ግርንስዎ የሃጢያቱን እግር ወደ ሃጢያት ወደ ጣዖት ወደ ወደ ክፉ ነገር ሲመላለስ የነበረውን ዝሙት ሲያድን የነበረውን ሃጢያት ሲያድን የበረውን እግር መዘዝ አርጎ በወንጀልና በክነት አለት ላይ ያቆመዋል። መጨረሻስ ምን ያደርገዋል? ዋረቶን ከመሃየር ለገሬ በዛዋዳ ቢሮጡ ቢሮጡ ቢሮጡ ቢሮጡ ፈረሰ ፈርዖንን ያደከ ማምላክ የሚከተለንን ጋኔን አድክሞ እንዳይደርስብን የመንግስተ ሰማያት ጉዞ የከናን ጉዞ ነውና ሩጠን እንዳንደክም ማድረግ ይቻለዋል። ጽድቅንም ያስታጥቀናል። ልጆቹን ማበረታት ለእግዚአብሔር የሚሳነው አይደለምና፣ ስለዚህ በጨለምን ጊዜ ሁሉ እግዚአብሔርን ማሰብ እኔ በእውነት በጣም በጣም ደስ ነው የሚለው ተዘከርክ ወለ እግዚአብሔር ወተፈሳይ። አረ እንዲያው ቅዱስ ዳዊት ምን ይባላል? እግዚአብሔርን አሰብኩት ደስ አለኝ ይላል። ዲያብሎስ በጣም ክፉነቱ በብቸኝነታችን ጊዜ፣ በታመምን ጊዜ፣ በኃጢያት በወደቅን ጊዜ፣ በጨነቀን ጊዜ ስለ እግዚአብሔር እንድናሰብ አያደርገንም። አያችሁ ክፋቱ። ሁለት ጊዜ ሰይጣን እግዚአብሔርን ያስረሳናል። አንድ ስንበድል ያስረሳናል። አሁን ኃጢያት ስንሰራ እግዚአብሔር እንዲያው አለቃ እንኳን እግዚአብሔር ጌታ ያለው ሎሌ እንመስላለን። በለው እኮ ነው እንዲው እኮ አሁን እንዲው ምንም እንደሌለን እኮ ነው የምንበድለው። ስንሳደብ አንገታችን እየነቀነቅን እግዚአብሔር እዚህ ላይ ቁሞ እኮ እዚህ ላይ ቁሞ ወይታም እግዚአብሔር እዚህ ላይ ቁሞ አስልተን እኮ ነው የምንናገረው። አዎ እኔ ይህን ነገር ተረድቸዋለሁ ከጥንት ጀምሬ ተረድቸዋለሁ። በቃ ገብቶኛል፣ በቃ ብሎን አንድ ነገር አሳክቶ እግዚአብሔር እዚህ ቁሞ አላችሁ። እግዚአብሔር ከወላችን ጋር ይሁን። ስንበድልም እግዚአብሔርን አናየው ስንወድቅም እንድናየው አደርገን ደግሞ ከወደቅን በኋላ ደግሞ ቸርነቱ እንዳይታየን ያደርጋል። ዝም ብላችሁ እግዚአብሔርን ማሰብ እግዚአብሔርን አሰብኩት ደስ አለኝ ይላል። በመከራችን መሃል፣ በፋያታዊ ዘመን መካከል፣ በኃጢአታችን መሃል ቅዱስ ኤፍሬም ሶሪያዊ እግዚአብሔርን ሲያመሰግን ምንድነው ያለ? ጌታዬ ኢየሱስ ክርስቶስ ሆይ በኃጢአትና በደም መሀል እንኳን ያለው ብሆን በፈያታዊ ዘማን በግራ ተሰቅለህ የሚያይ ዓይን ስጠኝ ብሏል። ምን ማለት ነው? እሱን እንደማረው ይምረኛል የሚል ልቡና ስጠኝ ነው። ሳይውሉ ሳያድሩ ግን ካውሬ እንደሚሾሹ ከኃጢአት ሽ